ኢትዮጵያ በአውሮፓ ገበያ ላይ የሚኖራትን አቅም ማሳደግና ተደራሽነትን ከፍ ማድረግ ዓላማውን ያደረገ ምክክር አካሄዳለች። መነሻው ደግሞ የአውሮፓ ህብረት የደን ጭፍጨፋን ለመከላከል ያወጣውን ሕግ ተከትሎ ከተለያዩ አህጉራትና ሀገራት ወደ ህብረቱ የሚላኩ ምርቶች ደንቡን መሰረት ያደረጉ መሆን አለባቸው የሚለውን ተከትሎ ነው። በእርግጥ ለዚህ ሕግ መውጣት እንደ እርሾ የሆነው የአውሮፓ ህብረት በ2050 ከዓለም ቀዳሚ የግሪን ኢኮኖሚ የመገንባት ፍላጎቱን መሰረት ያደረገ መሆኑ ነው። የመጀመሪያው አውሮፓ ሕግ ያወጣበት ዋና ምክንያት ሕጉ ይሄ የሚመነጨው ከአይፒፒሲ ነው ኢንተርናሽናል ፕላንት ፕሮቴክሽን ኮንቬንሽን የሚባል አይፒፒሲ አይኤስፒኤም ዋን የሚባል ኢንተርናሽናል ሳኒተሪ ን ፋይቶ ሳኒተሪ ሜጀርስ ተራ ቁጥር አንድ አገሮች የራሳቸውን ሶቨርኒቲ መከላከል ይችላሉ። ዛሬ ለምሳሌ በክላይሜት ቼንጅ ምክንያት ወይም በአየር ንብረት ለውጥ ምክንያት ወደ ተለያዩ አገሮች የተለያየ በሽታ የተለያየ ዲዚዝ የተለያየ ፓቶጅን ይሄዳል። ይሄንን መከላከል እንዲችሉ የተባበሩት መንግስታት ድርጅት አይፒፒሲ ያወጣው አይኤስፒኤም ዋን እድል ስለሚሰጣቸው፣ አውሮፓ ህብረት እነዚህን ህጎች አውጥቷል። ያወጣቸው ህጎች ኢዩዲአር ብቻ አይደለም ዲፎረስቴሽን አክቱ ብቻ ሳይሆን ከግሪን ዲል አውጥቷል። ለምሳሌ ግሪን ዲል ምን ማለት ነው? ግሪን ዲል አገሮች የሚጠቀሙትን የኬሚካልና የማዳበሪያ መጠን ሳይቀር እንዲቀንሱ ያበረታታል። ታዲያ ኢትዮጵያም ወደ አውሮፓ የምትልካቸውን ምርቶች በተለይ ህብረቱ ያወጣውን መስፈርትና ቁጥጥር መሰረት አድርጎ ሲሆን በገበያው ላይ ያላትን ተደራሽነት ከማሳደግ ባለፈ እንደ ሀገር የምታገኘውን የውጭ ምንዛሬ ለማሳደግ ያግዛታል። ይህን ታሳቢ ያደረገ ቅንጅታዊ የተቋማት የጋራ ስራ በግብርና ምርቶች በተለይም በቡና ምርት ረገድ ቀዳሚ የኢትዮጵያ ገበያ መዳረሻ የሆነው የአውሮፓ አህጉርን ለመጠቀም ብዙ ስራዎች እየተሰሩ ይገኛሉ። በዋናነት የግብርና ምርቶች ኤክስፖርት የሚደረጉ የታርጌት ማርኬት ከዚህ ቀደም በተናጠል ይጠየቁ የነበሩ ግን አሁን ደግሞ ሰብሰብ ብለው እንደ ህብረት አውሮፓ ህብረት የዩዲአር የዩሮፒያን ዩኒየን የዲፎረስቴሽን ሬጉሌሽን ማውጣቱ ይታወቃል። እንግዲህ ለአንድ ዓመት 2025 ላይ ተግባራዊ መደረግ የነበረበት ለአንድ ዓመት ተራዝሞ 2026 ጃንዋሪ ላይ ተግባራዊ ይደረጋል። ይሄ እንግዲህ ቀደም ብሎ በተለያዩ ተቋማት ዝግጅት ሲደረግ ቆይቷል። ያው ግብርና ሚኒስቴርም የራሱን አንዳንድ ስራዎች ወይም ዜ ዝግጅት ስራዎች ሲደረጉ ቆይተዋል። ቡናና ሻይ ባለስልጣን አካባቢ እንደዚሁ ሲሰሩ አሁን ያው ለዚህ ህግ ምላሽ ለመስጠት የሚያስችል አንድ ፔጅ ላይ ወይም ደግሞ አንድ አስተሳሰብ እንዲኖር የመስራት ስራ ነው እየተደረገ ያለው። ኢትዮጵያ ለአውሮፓ ገበያ ለምታቀርባቸው ምርቶች የእነሱ መስፈርት ማሟላት አለባቸው። ይህንን ደግሞ ለማሟላት ንግድና ቀጠና ስር ተቆጣጣሪ ተቋማትና አገልግሎት ሰጪ ተቋማት ላኪዎችም መስፈርቱን እንዲያሟላ የማስተባበር ስልጣን ስለሰጠው እያስተባበረ ይገኛል። በዚህ አግባብ ተቆጣጣሪ ተቋማትም አገልግሎት ሰጪ ተቋማትም ይሁን ላኪ ድርጅቶች የኢዩን ወይ የኢዩዲአሪን ሪኳርመንትን አሟልተው እንዲያሟሉ አወርኔስ የጠ ግልዛቤ እየሰጠነን አሁን ህብረቱ በወጣው የደን ጭፍጨፋ ደንብ መሰረት እንደ ፈረንጆቹ የዘመን ቀመር ከ2020 ወዲህ በተጨፈጨፉ የደን ስፍራዎች የበቀሉ ቡናዎችን ወደ አህጉሩ እንደማያስገባ ደንግጓል። ያን ለማረጋገጥ ደግሞ የጂኦ ሪፈረንስ መረጃዎችን እያንዳንዱ ምርት ከሚሰበስብባቸው አካባቢዎች በመውሰድም ማረጋገጫ ይሰጣል። በዚህ ሂደት ኢትዮጵያን ጨምሮ በተለያዩ ሀገራትና አህጉራት ፓልም፣ ሶያ፣ እንጨት፣ ኮኳ፣ ቡናና እንስሳትን ጨምሮ የጎማ ዛፍ ምርቶች ላይ በትኩረት ይሰራል። ህብረቱ ያወጣውን ህግ ኢትዮጵያ አክብራ እንድትሰራ ከሚያስችሉና ከሚያረጋግጡ ተቋማት መካከል በቅርቡ የገነባቸው የጥራት መንደር አንዱ አጋዥ ሲሆን፣ በዚህ መንደር የተስማሚነት ምዘና ተሰርቶላቸው ጥራታቸውን የጠበቁ ምርቶችንም ጭምር ለመላክና ክትትል ለማድረግም የሚያስችል አቅም ይዛ ትገኛለች። እንደ ኢትዮጵያ የተስማሚነት ምዘና ድርጅት መንግስታችን የጥራት መንደርን አቋቁሞ ባለፉት አምስት ዓመታት ከለውጡ በኋላ ሰፊ ስራዎችን ተሰርተዋል። በተለይም ወደ ውጭ የሚላኩ የግብርና ምርቶች ከመላክ አንጻር ጥራታቸውን የጠበቁ እንዲሆኑ በዓለም አቀፍ ገበያ ላይ የኢትዮጵያ ምርቶች ተወዳዳሪ እንዲሆኑ ሰፊ ስራዎች ተሰርተዋል። ይህም በኢትዮጵያ ተስማሚነት ምዘና ድርጅት በተለይም ባለፉት አምስት ዓመታት ከአግሮ ፕሮሰሲንግ ጋር ተያይዞ የግብርና ምርቶችና ግብአቶች የሚፈተሽባቸው የፍተሻ ላብራቶሪዎች፣ የምግብና መጠጥ ምርቶች የሚፈተሹባቸው የፍተሻ ላብራቶሪዎችን ከቴክስታይል ከሌዘር ጋር ተያይዞ ወደ 50 ሚሊዮን ዶላር ከወርልድ ባንክ ብድር በመውሰድ መንግስት ልዩ ትኩረት ሰጥቶ ላብራቶሪዎችን የማደራጀት ስራ ባለፉት አምስት ዓመታት ተከናውነዋል። የአውሮፓ ሕብረት ያወጣውን ሕግ በተለይ ከኢትዮጵያ ጋር ተስማሚና ምናልባትም ከፍተኛ እድል ይዞ የመጣ ስለመሆኑ ማስረጃ የሚሆነን አንድ ጉዳይ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የአረንጓዴ አሻራ መርሃ ግብር አንዱ ሲሆን፣ ሌላው የተጀመረውን የዓለም የንግድ ድርጅት አባል የመሆን ጥረት የሚያግዝም ሌላ እድል ይዞ መምጣቱ ነው። አጠቃላይ ምርቶቻችን ያሉበትን ሁኔታ ከማወቅ ይጀምራል። ስለዚህ ኢዩዲያር እየጠየቀ ያለው ምርቱ ያለበትን ሁኔታ በዋናነት ግን ያሉንን የባዮዳይቨርሲቲ በተለይ እንደ ሀገር ያሉን ሀብት የባዮዳይቨርሲቲ ሎስ እንደ ዓለም አቀፍ ደረጃ የደን መመናመን በዓለም አቀፍ ደረጃ እኛ ደግሞ ይሄ በጣም ይጠቅመናል። እንደ መንግስት ደግሞ ቀደም ብሎ አምስት ስድስት ዓመት በላይ ኢንቴንሲቭ በሆነ መንገድ በተለየ ርብርብ የጠቅላይ ሚኒስትሩም ኢኒሽቲቭ ሆኖ የግሪን ሌጋሲ በርካታ ዛፎችን መትከል የተቻለበት ለዚህ ለወጣው ሕግ አንዱ ምላሽ የሚሆን መልካም አጋጣሚ ነው። ኢነርጂ አጠቃቀማችን ግሪን ኢነርጂ ነው የምንጠቀመው። የሰራናቸው የኢንዱስትሪ ፓርኮች የራሳቸው የሆነ ትሪትመንት ፕላንት ወይም የማጣሪያ ዘመናዊ ማጣሪያ ያላቸው ናቸው። ስለዚህ ከአካባቢ ጋር ተስማሚ እንዲሆኑ ተደርገው የተሰሩ ናቸው። እንግዲህ በተለምዶ ደግሞ ካልቸራሊ የእኛ በተለይ ቡናን ከወሰድን ቡናዎቻችን ጥላ የሚፈልጉ ሆነው በፎረስት ውስጥ ያሉ ናቸው። እነዚህ ሁሉ የእኛ መልካም አጋጣሚዎች ናቸው። በኢዩዲአር ያላት ኦፖርቱኒቲ የአውሮፓ ገበያን ቡናውንም ሶያቢኑን ኮኮዋንም ቆዳውንም ይሁን ሌዘሩን የአውሮፓ ገበያ ላይ እንደፈለገች ለመሸጥ ኦፖርቹኒቲ ከፍቶልናል። እሱን ኦፖርቹኒቲ ለመጠቀም ደግሞ እኛም እኮ ሪኳሪመንቱን ከአሁኑ አውቀን ተዘጋጅተን መዘጋጀት አለበት። እንደ አንድ ኦፖርቹኒቲ ሀገራችን ከደብሊቲዮ ጋር ድርድር እያደረገች ስለሆነ አንዱ የኢዲር የደብሊቲዮን ሪኳሪመንትን ይፈልጋል። ስለዚህ እንደ ኦፖርቹኒቲ እኛ ገበያውን እንደፈለግን መጠቀም እንችላለን ማለት ነው። ይህም መስፈርት ካማዋለን